በጋራ የትብብር የፊርማ ስምምነቶችም ተቀምጠዋል። ኢትዮጵያና ማሌዥያ የነበራቸው ግንኙነት ከመቼ ይጀምራል? አሁን ላይስ በምን አይነት ግንኙነቶች ላይ ስምምነት አደረጉ? በሚለው ሀሳብ ላይ ሰፋ ያለ መረጃ እኔ ዮርዳኖስ ለማ ወደ እናንተ ማድረሳችሁ ነው የሚሆነው። እንደሚታወቀው እንግዲህ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም እንግዲህ ወደ ኢትዮጵያ መጥተው ነበረ። በዚህም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቤተ መንግስት አቀባበል አድርገውላቸው ነበረ። ከዚህ በፊትም ሁለቱ መሪዎች በተለያዩ ጊዜያቶች ተገናኝተው በጋራ ለመስራትና በጋራ የመስራት ስምምነቶችንም ተፈራርመዋል። እነዚህ ሁለት ሀገራቶች በምን ዘርፎች ላይ በተለይ ደግሞ በጋራ ለመስራት አስበዋል። ሁለቱ ሀገራቶችስ በምን ዘርፎች ላይ መስራት አዋጭ ነው በሚለው ሀሳብ ላይ እንግዲህ የተለያዩ ጉዳዮችን አነሳለሁ። የመጀመሪያው ሀሳብ እንግዲህ ማሌዥያ በተለይ ደግሞ አሁን ካለችበት አንጻር ስንመለከታት በእድገት ላይ ካሉ የዓለማችን ሀገራቶች ግንባር ቀደሙ ላይ ትገኛለች። ማሌዥያ በደቡብ ምስራቅ እስያ የምትገኝ ሀገር ስትሆን በጣም ውብ ነው እና አሁን ላይ ደግሞ ያደገው ኢኮኖሚ ካላቸው ሀገራቶች ግንባር ቀደሙ ላይ ትቀመጣለች። የማሌዥያ ዋና ከተማ ኳላላምቡር ዓለማችን ላይ ውብ ከሚባሉ ከተሞች አንዷ ነች። ከዚህ ጋር ተያይዞ እንግዲህ ሀገራችን ኢትዮጵያ በተለይ ደግሞ መዲናችን አዲስ አበባ ውበቷን ከጊዜ ወደ ጊዜ በማሳደግ የተለያዩ ስራዎች እየተሰሩ ይገኛሉ። ይህም ስራ እንግዲህ ዓለም አቀፍ ግንኙነቶችን በምን ያህል ደረጃ ማጠናከር እንደሚችል እየተመለከትንበት ነው። የኳላላምቡርን ተሞክሮ አዲስ አበባ ላይ እየወሰድን የቀሩንን ደግሞ ስራዎችን መስራት የምንችልባቸው ሰፊ ድሎች አሉ። ማሌዥያ በደቡብ ምስራቅ ሀገራት ከፍተኛ ገቢ ያላትና በኢኮኖሚያም ጠንካራ ኢኮኖሚ ካላት ሀገር ውስጥ ግንባር ቀደሙ ላይ ትገኛለች። ማሌዥያ በዋነኝነት እንግዲህ በዓለም አቀፍ ደረጃ ከምትታወቃቸው በተለይም ደግሞ በኢንዱስትሪ እንደዚሁም ደግሞ በተለያዩ የማዕድን ስራዎች የምትታወቅ ሀገር ነች። ማሌዥያ በተለይ በኢንዱስትሪ ዘርፍ ከፍተኛ መዋለ ነዋዮችን በተለያዩ ሀገራቶች ላይ ታፈሳለች። ከዚህም ጋር ተያይዞ ሀገራችን ኢትዮጵያ ላይ ከፍተኛ መዋለ ነዋይ ለማፍሰስ አዲስ እቅድ እንዳላቸው እንግዲህ የማሌዥያው ጠቅላይ ሚኒስትር ገልጸዋል። ማሌዥያ በኢንዱስትሪ ዘርፍ ምን ምን አይነት አቅም አላት? የማሌዥያ ዋና የኢኮኖሚ ምንጭ ኢንዱስትሪ ነው ብያቸዋለሁ። ኢንዱስትሪዎች ውስጥ ደግሞ ምን አይነት ስራዎች ይሰራሉ ስንል፣ በተለይ ደግሞ የኤሌክትሮኒክስ እቃዎችን የተለያዩ ዓለም አቀፍ የኤሌክትሮኒክስ መገጣጠሚያ እቃዎችን በሰፊው ትሰራለች። እንደዚሁም ደግሞ የሕክምና እቃዎችንና የሕክምና ቁሳቁሶችን በማምረት በፋርማሲ ዘርፍ ደግሞ የተለያዩ መድኃኒቶችን ታመርታለች። እንደዚሁም ደግሞ በተለይ ደግሞ ዓለማችን ላይ በጣም ውዱና የተፈጥሮ ጋዝን የማግኘትና የተፈጥሮ ጋዝ ላይ ደግሞ የመስራት ስራዎችን በማሌዥያ ትልቅ ልምድ አላት። እንዲሁም ቴሌኮም ላይም ትልቅ አቅምና ትልቅ ስራዎችን የምትሰራ ሀገር እንደመሆኑ አንጻር ለኢትዮጵያ በርካታ መዋዕለ ንዋዮችን ማፍሰስ የሚችሉ የማሌዥያ ባለሀብቶች ኢትዮጵያ ላይ እንዲሰሩ እድል ይፈጥራል። እነዚህ ባለ ሀብቶችስ ኢትዮጵያ ላይ መጥተው ምን አይነት ስራዎችን ይሰራሉ ብለን ስንመለከት በተለይ ደግሞ ኢትዮጵያ አሁን ከቅርብ ጊዜ ወዲህ የተፈጥሮ ጋዝን የማውጣትና የተፈጥሮ ጋዝን ደግሞ ወደ ተግባር የመግባት ስራ እንጀምራለች። ይህም እንግዲህ በኦጋዴን የተመለከት ነው፣ የተፈጥሮ ጋዝ አንዱ ነው። ከዚህ ጋር ተያይዞ እንግዲህ የማሌዥያ ባለ ሀብቶች እንደዚሁም ደግሞ የማሌዥያ ኢንዱስትሪዎች ወደ ኢትዮጵያ መዋለ ነዋያቸውን ቢያፈሱ ከኦጋዴን ውጭ በተለያዩ አካባቢዎች የሚገኙ የኢትዮጵያን የተፈጥሮ ጋዞችን ወደ ስራ የመዋል ስራዎችን የሚሰሩ ትልቅ አቅም ስላላቸው ለኢትዮጵያ ትልቅ አቅም አለው። የሕክምና ዕቃ ቁሳቁሶችን ደግሞ በማምረት ማሌዥያ በጣም ታዋቂ ሀገር እንደመሆኑ አንጻር እነዚህም ስራዎች በኢትዮጵያ ውስጥ ላሉ የሕክምና ቁሳቁስ ሴክተሮች አቅም ይኖረዋል እና ኢትዮጵያም ደግሞ እነዚህ ስራዎችን በሀገሯ መስራት የምትችልበት ትልቅ የኢንቨስትመንት አማራጭ ነው። በተለይ የማዕድን ሀብቷ ደግሞ በዓለማችን ደረጃ አሉ ከሚባሉ እና ማዕድን ሀብቷን ደግሞ በአግባቡ ከምትጠቀም ሀገር አንዷ ማሌዥያ አለች። የማዕድን ማውጣት ስራዎችን እንደዚሁም ደግሞ የፔትሮሊየም ስራና ብረትን፣ አልሙኒየምን፣ የወርቅ የመሳሰሉ ስራዎችን በትልቁ ትሰራለች። ይህም ስራ እንግዲህ ዛሬ ላይ ትልቅ ሀገር እንድትሆን እና የሀገር ግንባታ ላይ ትልቅ አስተዋጽኦ አድርጎላታል። ሀገራችን ኢትዮጵያ ከማሌዥያ በርካታ ተሞክሮዎችን ትወስዳለች። እንደዚሁም ደግሞ በማሌዥያ የሚገኙ በርካታ ባለሀብቶች ወደ ኢትዮጵያ መጠው መዋለ ንዋያቸውን ማፍሰስ የሚችሉበት ትልቅ እድል አለ። እንደው እነዚህ ሁለቱ መሪዎች በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የማሌዥያው ጠቅላይ ሚኒስትር ከዚህ በፊትም በተለያዩ ጊዜያቶች ተገናኝተዋል። እንደዚሁም ከአንድ ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ማሌዥያ ሄደው ጉብኝት አድርገው ነበረ በ2024 በነበረው 16ኛው የብሪክስ ጉባኤ ላይ እንግዲህ ከዛ ጉባኤ በኋላ ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ማሌዥያ ጉብኝት አድርጎ ነበረ ጠቅላይ ሚኒስተር ዶክተር አብይ አህመድም ለማሌዥያው ጠቅላይ ሚኒስትር እንግዲህ ጉብኝት አቅርበውላቸው ነበረ እሳቸውም ቃላቸውን ጠብቀው ከአንድ ዓመት በኋላ ወደ ኢትዮጵያ መጠው የፈዩ የስራ ጉብኝት አድርገዋል በዛንም ወቅት እንግዲህ ጠቅላይ ሚኒስተር ዶክተር አብይ አህመድ በማሌዥያ በነበራቸው ጉብኝት በተለያዩ ቁልፍ ዘርፎች ላይ ከማሌዥያ መንግስት ጋር ውሎችን ተፈራርመዋል። እንደዚሁም ደግሞ የተሞክሮና የልምድ ልውውጦችን አድርገዋል። በጤና፣ በግብርና፣ በኢንዱስትሪ፣ በኢንቨስትመንት የተለያዩ ስራዎችን ከኢትዮጵያ ጋር ለመስራት አቅደው እየሰሩም ይገኛሉ። ይህም እንግዲህ እነዚህ ሁለቱ መሪዎች በተገናኙበት ያደረጓቸው ትልቅ ስምምነቶች ናቸው። ሌው ጠቅላይ ሚኒስትር አንዋር ኢብራሂም እንዳሉት ከሆነ ከኢትዮጵያ ጋራ በንግድ፣ በጤና፣ በግብርና በተለያዩ ዘርፎች በጋራ ለመስራት አቅደናል ሲሉ ገልጸዋል።

እንግዲህ በዚህኛው የፋይ የስራ ጉብኝታቸው እንግዲህ በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ተጋበዟቸው በኋላ በርካታ ሁነቶች ተመልክተን ነበረ። እነዚህም ውስጥ እንግዲህ የመጀመሪያው ጠቅላይ ሚኒስትር ዶክተር አብይ አህመድ የማሌዥያውን ጠቅላይ ሚኒስትር በብሔራዊ ቤተ መንግስት ደማቅ አቀባበል አድርገውላቸው ነበረ። ከዛም ጋር እንግዲህ በብሔራዊ ቤተ መንግስት ውስጥ የችግኝ መትከል መርሃ ግብር ተደርጎ ነበረ። እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ የትኛውም ሀገር ዲፕሎማት፣ የትኛውም ሀገር መሪ ሲመጣ ኢትዮጵያ ላይ አሻራውን ማሳረፍ እና የጋራ ግንኙነታቸውን ማሳደግ አለበት በሚባለው የችግኝ መትከል ደግሞ እነዚህ አይነት ስራዎችን ሲሰሩ የምንመለከት ነበረና ጠቅላይ ሚኒስትር ዶክተር አብይ አህመድም ከማሌዥያው ጠቅላይ ሚኒስትር ጋር ይህንን ተግባራቶች አድርገዋል። እንደዚሁም በብሔራዊ ቤተ መንግስት ጉብኝት አድርገው ነበረ። እንደምናውቀው የኢትዮጵያ ቤተ መንግስት በምን ያህል ደረጃ እንደተሻሻለ እና በምን ያህል ደረጃ አዲሳት ተደርጎበት ውብና የኢትዮጵያን ታሪክ ሰንዶ እንደያዘ ሁላችን የምናውቀው ነው። ይህንንም ታሪክ እንግዲህ ሲጎበኙ የማሌዥያው ጠቅላይ ሚኒስትር የኢትዮጵያ ታሪክ በምን ያህል ደረጃ ከፍ ያለ እንደሆነና ኢትዮጵያ ላለፉት ዓመታት በርካታ ታሪክ የነበራት ሀገር እንደሆነች የተመለከቱበት ሁኔታ ነበረ። ሌላውም እንግዲህ በአድዋ ሙዚየም ሰፋ ያለ ጉብኝት አድርገው ነበረ። ኢትዮጵያ ለአፍሪካ ምን ያህል አቅም እንደሆነች የገለጹበት መንገድ ነበረ። እነዚህ የሁለትዮሽ ውይይቶችም የተካሄዱበት ነበረ። የሰነድ ሎውጦችም ተደርጓል። በተለይ የሰነድ ልውውጦች የተደረጉት በቱሪዝም ዘርፍ፣ በጤናው ዘርፍ፣ በአየር ትራንስፖርት አገልግሎቶችና እንደዚህም ደግሞ በከተማ ማስዋብና በከተማ ልማት ስራዎች የልምድ ልውውጦችን ከማድረግም በላይ እንግዲህ የሰነድ ፊርማዎችም ተከናውነዋል። በዚህም እውነት ላይ እንግዲህ ሁለቱም መሪዎች እንግዲህ ንግግር አድርገው ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ከዚህ በፊት በማሌዥያ በነበረኝ ጉብኝት በበርካታ ጉዳዮች ላይ ተነጋግረን ነበረ። እነዛንም ጉዳዮች ወደ ተግባር አስገብተን ስራዎችን እየሰራን እንገኛለን። ወደ ኢትዮጵያ ስለመጡ ደስ ብሎኛል። ከለባ አመሰግናለሁ፣ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ወደ ማሌዥያ ስሄድ በጣም ብዙ ነገሮችን ተመልክቻለሁ። ማሌዥያ በጣም ውብና ውድ የሆነች አገር ነች። እነዚህ አይነት እውነቶች ለሌሎች ሀገራቶችም ተሞክሮ ሊሰጡ ይገባል ብለዋል። ኢትዮጵያና ማሌዥያ ታሪካዊ ግንኙነት ነበራቸው። በታሪካዊ ግንኙነታቸው በርካታ ነገሮችን አድርገዋል። እንደዚሁም የዲፕሎማሲያዊ እንቅስቃሴያችን ሰፋ ያለና ለረጅም ዓመት የቆየ ነው ብለዋል። ወደፊትም በተሻለ እድልና በጋራ ትብብር መስራት በምንችልባቸው ሁኔታዎች ላይ ተነጋግረናል። ስምምነቶችንም አድርገናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል።

አም ሹር ፊቸር ኢትዮጵያ ማሌዥያ ዊል ስትሮንገር። እዚህም ላይ እንግዲህ ንግግር ያደረጉት የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም እንዳሉት ከሆነ ስላደረጋችሁልኝ መልካም አቀባበል ከልብ አመሰግናለሁ ብለዋል። ኢትዮጵያ አቢሲኒያ፣ ሀበሻ ታሪካዊና በጣም የረጅም ታሪክ ያላት ሀገር ነች ሲሉ ኢትዮጵያን አወድሰዋል በዚህም ጉብኝታችን ላይ በጣም አስፈላጊ የሆነው ነገሮችን ተወያይተናል በእነዚህም ውይይቶች ላይ የተለያዩ ስራዎችን ሰርተናል ብለዋል ከዚህም ጋር ተያይዞ እንግዲህ በንግድ በኢንቨስትመንት በትምህርት በሪሰርች በሳይንስ እና በካልቸር እንደዚሁም በታሪክ ከኢትዮጵያ ጋር በጋራ ለመስራት አቅደናል ይህንንም ስራዎቻችንን በቀጣይ ጊዜያቶች እንቀጥላለን ሲሉ ገልጸዋል ፕራይም ሚኒስትር ያንገ ብረቱ

ይሄ ይፋዊ የስራ ጉብኝት እንግዲህ ኢትዮጵያና ማሌዥያ ምን አይነት ጠቀሜታ ያገኛሉ? በተለይ ደግሞ ኢትዮጵያ በማደግ ላይ ያለች ሀገር እንደመሆኗ ኢንዱስትሪዎቿ ትልልቅ እቅድና አቅም ያስፈልጋቸዋል። እነዚህን አቅሞች ለማሳካት ደግሞ እንደ ማሌዥያ ያሉ በኢንዱስትሪ ላይ ትልልቅ አቅም ያላቸውን ሀገራቶች ወደ ኢትዮጵያ በመጋበዝ ኢንቨስተሮችን ወደ ኢትዮጵያ ማምጣት የሚቻልበት ትልቅ አቅም ነው። ለኢትዮጵያ ትልቅ አቅምና ትልቅ መዋለኖችን ይዘው ይመጣሉ ብለዋል። ማሌዥያ በኢንዱስትሪ ከሰራቻቸው ስራዎች ውስጥ ለኢትዮጵያ በጣም ብዙዎችን የማካፈልና የልምድ ልውውጦች የሚደረጉበት ትልልቅ ሂደቶች ይኖራሉ። የኢትዮጵያና የማሌዥያ ግንኙነት የረጅም ዓመታት ግንኙነት ነው። ዛሬ ላይ የጀመረ አይደለም። ባለፉት ጊዜያቶችም በእነዚህ ስራዎች ላይ በርካታ ስራዎች ሲሰሩ ነበረ። እንደው ኢትዮጵያና ማሌዥያ ከዚህ በፊት ምን አይነት ስራዎችን ሲሰሩ ነበረ ብለን ስንመለከት በንግድና በኢንቨስትመንት እንደዚሁም በኢንዱስትሪ በርካታ ስራዎችን የተሰሩበት ስራ አለ። እንደ ኤሮፓውያን አቆጣጠር በ2005 ዓ ም የኢትዮጵያ ማዕድንና ፔትሮሊየምን የማሌዥያው የነዳጅ ኩባንያ እንግዲህ በኢትዮጵያ በርካታ ፍለጋዎችን አድርጓል። እነዚህም ደግሞ ወደ ገበያ በማውጣት የተለያዩ ስራዎችን ሲሰራ ቆይቷል። ሌላው እንደ ኤሮፓዎቹ አቆጣጠር በ2009 ዓ.ም እንግዲህ የማሌዥያ ኩባንያ በ285 ሚሊዮን ብር ኢንቨስት እንግዲህ በኢትዮጵያ የእንጉዳይ እርሻና የእንጉዳይ ፋብሪካን ገንብቶ የተለያዩ ስራዎችን ሲሰራ ቆይቷል። ሌላው የማሌዥያ የምግብ ዘይት አምራች ኩባንያ እንግዲህ በኢትዮጵያ ለረጅም ዓመታት የምግብ ዘይቶችን ማቀነባበር፣ የምግብ ዘይቶችን የማምረትና እንደዚሁም ለውጭ ገበያ እስከ መላክ ደረጃ የሚደርሱ በርካታ ስራዎችን ሰርተዋል። በተለይ ደግሞ ከኤዥያ አስር ጠንካራ ኢኮኖሚ ካላቸው ሀገራቶች ግንባር ቀደሙ ሀገር ነች። እንደው ኤዥያ ውስጥ ጠንካራ ኢኮኖሚ ያላቸው ሀገራቶች ብለን ስናነሳ እንደ ቻይና፣ ህንድ ጃፓን የመሳሰሉ ትልልቅ ሀገራቶችን ማንሳት እንችላለን። ከእነዚህ ሀገራት ጋር ተወዳድራ አስረኛ ኢኮኖሚ ያላት ሀገር መሆን የቻለችው ማሌዥያ እንግዲህ ለሀገራችን በርካታ አቅምና መዋሌኖችን ማፍሰስ ትችላለች። ምክንያቱም ማሌዥያ ትልልቅ ስራዎችን የሰራች ሀገር ነች። የማሌዥያ ዋና ከተማ የሆነችው ኳላላምቡር እንኳን በዓለማችን ውብና ቅንጡ ከሚባሉ ከተሞች አንዱ አለች። ሀገራችን ኢትዮጵያም ከተሞችን የማሳመርና የከተሞችን ውበት የማደስና የማሳመር ስራን መስራት ከጀመረች ቆይታለች። ነገር ግን አዲስ አበባ አሁን ላይ ያላትን ውበትን ማሳደግ የምንችልበት እንደ ኳላላምቡር ከመሰሉ ሀገራቶች የልምድ ልውውጦችና በጋራ የመስራት ስራዎችንም የምንሰራበት ነው። ይህንንም ለመስራት እንግዲህ የሁለትዮሽ ግንኙነትና የትብብር አዳዲስ ምዕራፍ ማስጀመሪያ የሚውል ሰነዶችን ተፈራርመዋል። ይህንንም የሰነድ ፊርማ ያደረጉት እንግዲህ የኳላላምቡር ማዘጋጃ ቤትና የአዲስ አበባ ከተማ አስተዳደር ፊርማ አውለዋል። ይሄ ደግሞ ለኢትዮጵያ በተለይ ደግሞ ለአዲስ አበባ ትልቅ አቅምና ትልቅ የገጽታ ግንባታ የሚሆንበት ትልቅ አቅም አለ። ሀገራችን ኢትዮጵያ እያደገች ከማምጣቱ አንጻር እንደ ማሌዥያ አይነት ሀገራቶች ለኢትዮጵያ ያስፈልጓታል። ያስፈልጓታልም የምንለው በተለይ ደግሞ ያላቸውን ልምድ ያላቸውን እውቀትና ያላቸውን ክህሎት በጋራ ለመስራት ስለሚያስችለን ነው። አሁን ላይ ትልቅ የኢንዱስትሪ አብዮት ላይ የምትገኘው ኢትዮጵያ እንደ ማሌዥያ ያሉ በኢንዱስትሪ የበለጸጉና ለበርካታ ዓመታቶች በኢንዱስትሪ ዘርፍ ላይ በርካታ ስራዎችን የሰሩ ሀገራቶች ልምዶች ያስፈልጓቸዋልና እነዚህ አይነት ሀገራቶችን ልምዶችን ደግሞ ለመቅሰም ኢትዮጵያ የተለያዩ ስራዎችን እያደረገች ትገኛለች። የኢትዮጵያና የማሌዥያ ግንኙነት የረጅም ዓመታት ግንኙነት ቢሆንም ነገር ግን ግንኙነታችንን አሁን በአዲስ መልኩ ማጠናከር ያስፈልጋል። ምክንያቱም ከሁሉም ሀገራቶች ጋር አዳዲስ ግንኙነት ማለት አዳዲስ ኢንቨስተሮችን ወደ ኢትዮጵያ መሳብ ነው። ኢትዮጵያ በርካታ ሀብቶች አሏት። በርካታ መዋለኖዎቻቸውን ማፍሰስ የሚችሉ ባለ ሀብቶችን ደግሞ ትፈልጋለች። እነዚህም ባለ ሀብቶች ደግሞ ወደ ኢትዮጵያ ለማምጣት እንደዚህ አይነት ግንኙነቶች በጣም አስፈላጊ ናቸውና በቀጣይ ጊዜያቶች እንግዲህ የማሌዥያ ባለ ሀብቶች በኢትዮጵያ የተለያዩ የኢንቨስትመንት ስራዎችን የሚሰሩባቸው እንደዚሁም ደግሞ የሀገራችን የኢንዱስትሪ እድገትን ከፍ የምናደርግበትና ሀገር ከጊዜ ወደ ጊዜ እያመጣች ያለችውን ለውጥ የምናፋጥንበት ትልቅ ቅር ነውና ኢትዮጵያና ማሌዥያ ሰፋ ያለ ግንኙነት ያላቸው ሀገራቶች ሲሆኑ ረጅም ዓመታት በበርካታ ስራዎች ሰርተዋል። አሁንም በቀጣይ ቀናቶች ደግሞ የተለያዩ ስራዎችን እንደሚሰሩ በዚህ ፕሮግራም ላይ ተገልጿል። በዚህም ግንኙነት ላይ እንግዲህ የፕሬዝዳንት አያስቀስላሴ የማሌዥያ ኩባንያዎች የጋራ ብልጽግናን የሚያመጡበት ተሳትፎ እንዲያደርጉ ጥሪ አቅርበዋል። ይህም ጥሪ የቀረበው እንግዲህ በኢትዮጵያና ማሌዥያ ከፍተኛ የቢዝነስ ፎረም በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተካሄደ ጊዜ ነው። ይህም እንግዲህ የማሌዥያ ኩባንያዎች የኢትዮጵያ ንግድ ኢንቨስትመንት እድሎችን የሚጠቀሙበት ምቹ ምህዳሮች መኖሩን ያስቀስላሴ ገልጿል። ኢትዮጵያ ለእንደዚህ አይነት ኢንቨስተሮች ደግሞ ሁሌም ክፍት ናት። ማንም መጥቶ ቢሰራ የኢትዮጵያ የኢንቨስትመንት አማራጭ በጣም ሰፊ ስለሆነ እንደ ማሌዥያ ያሉ ትልልቅ ልምድ ያላቸው ሀገራቶች ወደ ኢትዮጵያ መጥተው የተለያዩ መዋለናዎችን ማፍሰስ የሚችሉበትና በርካታ ስራዎችን መስራት የሚችሉባቸው አቅም እንዳላቸው ገልጸዋል። ኢትዮጵያና ማሌዥያ ያላቸው ብዙ ህብረ ብሔራዊነት እነዚህ አይነት ስራዎች የተባበሩበትና በጋራ የምንሰራበት ትልቅ አቅም ይፈጥረልናል ብለዋል። ሌላው እንግዲህ የማሌዥያ ኩባንያዎች የኢትዮጵያን የንግድ ኢንቨስትመንት እድሎች በመጠቀም የጋራ ብልጽግናችንን ተጠቃሚነት የሚሆንበት የልማት ተሳትፎ ግልጽና ቀላል ነው ሲሉ ፕሬዚዳንቱ ተናግረዋል። ማሌዥያ እንግዲህ በዓለማችን ከሚገኙ ትልልቅ ኢንቨስተሮች ካሏቸው ሀገራት መካከል ግንባር ቀደማ እንደመሆኑ አንጻር ለኢትዮጵያ ትልልቅ አቅሞችን የሚፈጥርና በኢትዮጵያ ደግሞ ትልልቅ ስራዎች የሚሰሩበት ጥሩ ግንኙነት እንደነበረ ተገልጿል። በሁለቱ ሀገራቶች በቀጣይ ጊዜ በሚሰሩ ስራዎች በጋራ ለመስራትና በትብብር አብረው ለመስራት ሰፋ ያለ ግንኙነት እንደሚያደርጉ ተገልጿል። ውድ ተመልካቾቻችን ለዛሪ የነበረን የሀሳብ ሬሊ ፕሮግራማችን ይህን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሀሳብ፣ አስተያየት በታች ባለ የመልእክት መስጫ ሰጠናችን ላይ ብታስቀምጡልን ደስ ይለናል። እኔ ዮርዳኖስ ለማ ከእናንተ ጋር አብሬ ቆይታ አደረኩኝ። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸርቆዩ።